ኢየሩሳሌም ተናወጠች። ስለ ቅዱሱ እሳት የምንነግራችሁ አስደናቂው ሚስት አሁን የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጅ የያዝኩት ቅዱሱ እሳት በመባል የሚጠራውን እሳት ነው። በቅዱሱ እሳት ከሰማይ የወረደ እሳት እነሆ በኢየሩሳሌም የትንሳኤለት ሌሊት የሚለኮ ሰው መብራት ከሰማይ እንደሚወርድ ታውቂያለች። ሶስት ቀን ሶስት ማለት ማለት ምን ማለት ነውታችን ሶስት ቀን ቆይ የሚባለው ከአይሁድ የቀን አቆጣጠር ጋር በተገናኘ ክርስቶስ ተንሰአሙታን የሚለው ስትርጓሜ ምንድን ነው? ቅዱስ ኤፍሬም ሶሪያዊ ለሚያገኛቸው ሰዎች በሙሉ እንደምን ዋልክ እንደምን አደርክ ሲባል ክርስቶስ ከሙታን ተነሳ እያለ ነበረ መልስ የሚሰጠው ልክ እኛ እግዚአብሔር ይመስገን እንደምንለው ማለት ነው። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም። ዛሬ ከበዓል ጋር የተገናኘ እንዲሁም በኢየሩሳሌም የታየውን አስደናቂውን ዓለም አቀፋዊን ክስተት እንዲሁም በሀገራችን ኢትዮጵያ ያሉትን አንዳንድ ሁነቶችን የማስደምጣችሁ ይሆናል። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋም በቀጥታ ወደ ጥንክሮቻችን ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት፣ የሰማይና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና የደረሰው እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳ ሙታን በአብይ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዜሰ ኮነ ፍስሃ ወሰላም። የክርስቶስ ሰላምና ፍቅር ጸጋ ሁሉ ከእናንተ ጋር ይሁን። ውድና ክብራት ቤተሰቦች በዓለ ሀምሳ ገብተዋል። በዓለ ሀምሳ ማለት ጌታችንና አምላካችን ከክርስቶስ ጌታችንና አምላካችን መድኒታችን ኢየሱስ ክርስቶስ ከተነሳ በኋላ ያሉ ሀምሳ ቀናት ናቸው። እስከ በዓለ 50 ያለው ይህ እንግዲህ ፍስሐ ደስታ የሚሆንበት ጾመ ድነት የምንላት ሮብና አርብ እንኳን የማትጾምበት ፍጹም በገነት እንዳለን በኢየሩሳሌም ሰማያዊት እንዳለን ሆነን የምንመስልበት ክርስቶስን የምንሰብክበት በዓለ 50 ነው። ከትንሣኤ በኋላ ያሉ ተከታታይ 50 ቀናት እስከ በዓለ 50 ያለው ማለት ነው። የፍሳ የደስታ ጊዜ ይባላል። እንኳን አደረሰን እንኳን አደረሳችሁም። ከሁሉ በቅድሚያ እንግዲህ ክርስቶስ በከርሰ መቃብር ሶስት ቀን ሶስት መዓልት ቆየ ይባላል። ሶስት ቀን ሶስት መዓልት እንዴት ነው አቆጣጠሩ? እኛ እንደምንለው ሰባ ሁለት ሰዓት ነው ወይንስ አይደለም? ዲያቆን ሔኖክ ኃይሌ እንዲህ ይለናል። እንዴት ይሞላል? ትክክል ስናየው አይሞላም። ሀያ አራት ሰዓት ሰ አካል ሰባ ሁለት ሰዓት እንዲሞላ ከተፈለገ እሱ ጌታችን ሶስት ምሳሌ ስለሆነ፣ በነገራችን የዮናስን ታሪክ ቤተክርስቲያን ቀዳም ስዑር ቀን ነው የምታነበው የዮናስ ጸሎት ዮናስ ራሱ የሚነበበው ሆድስቶ ነው የጸለየው። ለምን ጌታ በመቃብር ያደረበት ስለሆነ፣ የሶስቱ ወጣቶች ጸሎት አለ ሰለስቱ ደቂቅ። እሱን ያን ቀን የምታነበው ከሰዓት መውጣትን ከሲኦል ከመውጣት ጋር አመሳስላ ማለት ነው። እና ሶስት ቀን ሶስት ሌሊት እንዴት ይሞላል? ትክክል ስናየው አይሞላም። ሀያ አራት ሰዓት አራት ሰዓት አካል ሰባ ሁለት ሰዓት እንዲሞላ ከተፈለገ እሱ ጌታችን ዓርብ ዘጠኝ ሰዓት ነው የሞተው አስራ አንድ ሰዓት ድረስ መስቀል ላይ ቆየ አስራ አንድ ሰዓት ላይ ከመስቀል አውርደው ቀበሩት አስራ ሁለት ሰዓት ሲሆን ሰንበት ገባ ከዛ ቅዳሜ ሙሉ ቀን አለ እሁድ እኩለ ሌሊት ተነሳ ስለዚህ ስትቆጥሩ ሰባ ሁለት ሰዓት ሊሞላ አይችልም ወይም ሶስት ቀን ሶስት ሌሊት ሊሞላ አይችልም የተለያየ አይነት አቆጣጠር አለ ዋነኛው በጣም ብዙ አባቶቻችን የተስማሙበት የአይሁድ አቆጣጠር ነው ሌሊት ይስህቦ ለመዓልት ወመዓልት ይስህቦ ለሌሊት ሌሊት ቀንን ቀን ሌሊትን ይስበዋል የሚሉት አለ በእኛ አገላለጽ ለምሳሌ በተለመደው አሁን አንቺን ጳጉሜ አምስት ባገኝሽ እና በማግስቱ መስከረም አንድ ላይ ባገኝሽ፣ አምና ነው የተገናኘ ነው ማለት ይችላለሁ። አለ አንድ ቀን ነው እኮ ልዩነት፣ ግን አምና ነው የተገናኘ ነው አለ። ምንድነው? የጳጉሜ የመጨረሻዋ ቀን ጳጉሜ አምስት ወይ ስድስት ያለፈውን አመት ሙሉ ወክላ ነው አምና የምትባለው አይደል? ግን አንድ ቀን ነች። ልክ እንደዛ አንድ ሰዓት ሙሉ ቀንና ሌሊትን ሊወክል ይችላል አንድ ሰዓት ጌታችን አርብ ልክ 11 ሰዓት ነው የተቀበረው። ከአርብ 11 ሰዓት እስከ 12 ሰዓት ያለችው አንድ ሰዓት የአርብን ቀንም ሌሊትን ትወክላለች። ልክ እንደ ጳጉሜን አምና እንዳልኳት ማለት ነው። አምና እንዳልኳት ባለፈው አመት ተገናኘን እንደሚያሰኘው የመጨረሻ የመጨረሻው አንድ ሰዓት የአርብን ሌሊትም ቀንም ትስባለች። ከዛ ቅዳሜ ሙሉ ነው እሁድ ከቅዳሜ አስራ ሁለት ሰዓት ጀምሮ እስከ ኩል ሌሊት ያሉት ሰዓቶች አሉ። እነሱ ደግሞ የእሁድን ሌሊትና ቀን ይስቡታል ማለት ነው። ስለዚህ ሲቆጠር ሶስት ቀንና ሶስት ሌሊት በመቃብር ቆየ ይባላል። በከርሰ መቃብር እንግዲህ ክርስቶስ ጌታችንና አምላካችን በምቅራኔው አደባባይ ላይ ስድስት ሰዓት አርብ ላይ ነው የተሰቀለው። ከዛ ከስድስት ሰዓት እስከ ዘጠኝ ሰዓት ያለውንም እናውቃለን። ከዛ በኋላ ያለው እንግዲህ እስከ ቅዳሜ ሌሊት ወይንም ለእሁድ አጥቢያ እስካለው ስድስት ሰዓት ሌሊት ድረስ ያለው አቆጣጠር ሶስት ቀን ሶስት ማለት ይባላል። እስቲ ደግሞ እሱስ እንዴት ነው የሚለውን በድጋሚ ሰፋ ያለውን ትንታኔ እንዲህም ሲል ወንድማችን መምህራችን ይነግረናል። እንካተል ቆየነ ማስገደት የሚጠበቅብንና ጌታችን ሶስት ቀን ቆይ የሚባለው ከአይሁድ የቀን አቆጣጠር ጋር በተገናኘ ከዚህ በፊት ሌሎች ቪዲዮዎችን ሰርተን እናውቃለን። የአይሁድ ቀን አቆጣጠር እንዴት ነው? አይሁድ ቀን መቁጠር የሚጀምሩት ሰርክ ላይ ነው። ከምሽቱ 12 ሰዓት ነው ቀን አንድ ብሎ የሚጀምሩት። ቀናቸው የሚቀየሩ ማታ 12 ሰዓት ላይ ልክ ዛሬ ሰኞ ከሆነ ልክ ማታ አስራ ሁለት ሰዓት ላይ ማክሰኞ ይሆናል ማለት ነው። ገብቶሀል አይደል? እኛ ቀን የሚቀየረው ጠዋት አስራ ሁለት ሰዓት ነው፣ በእነሱ ግን ማታ አስራ ሁለት ሰዓት ላይ ማነው አዲሱ ቀን የሚጀምረው ማለት ነው። ስለዚህ ዓርብ ዕለት ጌታችን ተሰቀለ፣ ጠዋት ተገረፈ፣ ስድስት ሰዓት ተሰቀለ፣ ዘጠኝ ሰዓት ነፍሱን በፈቃዱ ላይ የአስራ አንድ ሰዓት ላይ ዮሴፍ እና ኒቆዲሞስ መጥተው ስጋውን አወረዱትና በመቃብር አቆሙት ማለት ነው። መቃብር አስቀመጡት ዓርብ ዕለት ማለት ነው። ልክ አስራ ሁለት ሰዓት ሲሆን ዓርብ መሆን ይቀርና ቅዳሜ ይጀምራል። ከዓርብ ለአንድ ሰዓት ያክል ነው ማለት ነው ጌታችን በመቃብር ከዓርብ ቀን መስቀል ላይ ቆይቷል። መቃብር ሲቆየው ግን ለአንድ ሰዓት ያክል ነው ከአስራ አንድ ሰዓት እስከ አስራ አንድ ሰዓት ያለችው ተገንዞ በተቀበረባት ሰዓት ውስጥ ማለት ነው። ያችን ሰዓት ብቻ በመቃብር ያሳልፍ ከዛ በኋላ ቅዳሜ ሰንበት የአይሁድ ሰንበት ይጀምራል። ቅዳሜ ቀኑን ሌሊቱን ጌታችን በመቃብር ያሳልፍ ቅዳሜ ከምሽቱ አስራ ሁለት ሰዓት ጀምሮ እስከ ምሽቱ አስራ ሁለት ሰዓት ድረስ ሀያ አራት ሰዓት በመቃብር ጌታችን ያሳልፋል ከዛ በኋላ ቅዳሜ 12 ሰዓት ሲም ቅዳሜ ያልቅና እሑድ ይጀምራል። ሰንበት ከምሽቱ 12 ሰዓት ጀምሮ እስከ ኩላይ ድረስ ያለውን ጊዜ ጌታችን በመቃብር ያሳልፈዋል ማለት ነው። ከእሑድ ከክርስቲያን ሰንበት ከእሑድ የተወሰነ ሰዓት፣ ከአይሁድ ሰንበት ሙሉ ቀኑ፣ ከዓርብ ደግሞ ለአንድ ሰዓት ያክል ነው ጌታችን ብንደምረው 72 ሰዓት አይሞላም፣ ተደምሮ ሦስት ቀን አይሞላም ማለት ነው። ግን ይሄ በሰዓት በትራዲሽናል ሲሆን 24 24 ሰዓት እየቆጠረን ሳይሆን እያንዳንዱ ዓርብንም የተወሰነ ሰዓት ቅዳሜንም እሁድንም የተወሰነ ሰዓት ጌታችን በመቃብር ስላሳለፈ ሶስት ቀን በመቃብር ቆየም። ያው በጊዜ ሂደት መምህራን እያስተማሩ ሲመጡ ሶስት መዓልት ሶስት ሌሊት የሚል ንግግር እየተለመደ ምናምን ስለመጣ መዓልትና ሌሊት እያንዳንዱ ታስሮልት ታስሮልት ሰዓት እየተቆጠረ ሶስቱን ቀኑንም ሌሊቱን በመቃብር አሳልፏል ማለታችን አለ። ሶስት መዓልት ሶስት ሌሊት ያሉበት ምክንያት ብዙ ጊዜ ሊቃውንት ቀኑ ሌሊቱን፣ ሌሊቱ ቀኑን ይስበዋል በሚል ሳቤ ነው። ከቀን አንድ ሰዓት ያክል ከቆየ በቀን ያቀን ቀኑንም ሌሊቱንም የሚወክል ይሆናል ማለት ነው ከለይቱም ስድስት ሰዓት ያክል ስቆይ ያ ያቺ ስድስት ሰዓት ቀኑንም ለቤቱን ወክላ አንድ ቀን ተብላ ስለምት ነገር ሶስት ቀን የሚለውን አገላለጽ የምንጠቀመው እንግዲህ በዓለማችን ዙሪያ ያሉ ትላልቅ ካውንት ቤክሰነች አባቶች፣ መምህራኖቻችን የሚስማሙበት አቆጣጠር ይሄ በመቃብር ሶስት መዓልት ሶስት ሌሊት ቆየ ስንል እያልን ያለ ነው። ጌታችን 72 ሰዓት ነው በመቃብር አሳለፈ ማለት ሳይሆን ከእያንዳንዱ ከተሰቀለበት ከጀምሮ ባሉት በእያንዳንዱ ቀናት ጌታችን በመቃብር ቆይቷል። የሚለውን መልእክት ለማስተላለፍ ነው ማለት ነው። ከዛ በኋላ ጌታችን በሞት በመቃብር በነበረ ሰዓት የት ነበረች ነፍሱ የሚል ጥያቄም ይነሳል። ይል ጌታችን መጽሐፍ ቅዱስ እንደሚነግረን ለሙታን ወንጌል እንደሰበከ ቅዱስ ቤጦስ በአንድ ያቤቶች መጡ ግናል። ወደ ሲኦል ወርዶ በሲኦል ላሉ ነፍሳት ወንጌል እንደሰበከ እናምናለን። ወንጌል እንደሰበከላቸው ከዛ በኋላ በሲኦል ያሉትን ነፍሳት የሲኦልን ደጆች ሰብሮ ወደ ገነት እንዳመጣቸውም እንዲሁ የቤተክርስቲያን አባቶች ይናገራሉ። በሲኦል ያሉ ነፍሳት ሁሉ ናቸው የወጡት ወይስ የቀሩ ነፍሳት አሉ? እንደሚለው ሐሳብ ዲያቆን ሄኖክ ኃይሌ ሕማማት በሚለው መጻፍ ላይ በጣም በስፋት ከዳሳቸው ነገሮች አንዱ ይሄ አካባቢ ላይ የትኛው ነው ስህተት የሚሆነው ነገር አንስቶ በደንብ ያብራራል። ግን ሁለቱንም የሚሉ ሊቃውንት አሉ። ሁሉም በቃ ሲኦል የነበሩ ነፍሳት ሁሉ ወጥቷል የሚናገሩት አይ ደግሞ በአብርሃም ከፍ የነበሩ ቃሱን ግን መራፍ 16 ስለምናገኛቸው በአብርሃም ቃል ኪዳን በአብርሃም ከነበሩ እንደ እግዚአብሔር ፈቃድ ተጉዘው ዘመኑ ዘመኑ እንጂ ሁሉም ነፍሳት አልወጡም፣ የሚከራከሩ አባቶች አሉ። ሁለቱም የሚከራከሩት ዝም ብሎ ከመሬት ተነስቶ አይደለም፣ ስም እየጠቀሱ ነው። ግን ስፔኩሌሽን አትናገርም ለሁለቱም ክፍት ናት፣ ለሁለቱም አሳብ ማለት ነው። እንግዲህ በጌታ ቀን ሁላችን በዚር መንግስት ሰብሰበ እውነት ውስጥ ይገለጥልን ድረስ ሁለቱም ሊሆን እንደሚችል አምነን እንባዛል እንጂ ግድ ይሄ ካልሆነ የሚል ክርክርና እንከራከርም ማለት ነው። የሶስት መዓልት ሶስት ሌሊት የሚለውን ጉዳይ በስፋት ነው እንግዲህ መምህራኖቻችን የገለጡልን ቢያንስ ግልጽ ይሆናል ብዬ አስባለሁኝ። ወደ ቅዱሱ ሰዓትና ኢየሩሳሌም ተናወጠች ያልንበትን ጉዳይ እናምጣ። ከሰማይ በዓመት አንድ ጊዜ በሚያስደንቅ በትንሣኤው ዕለት ከሰማይ እሳት ይወርዳል ያ እሳት ሰውን አያቃጥልም ግን ሰዎች በእጃቸው እንኳን እሳቱን ቢነኩት ምንም አይነት የቃጠለው ነገር አይታይባቸውም ብርሃን ግን አለው በጣም የሚያስደንቅ ነው ሁለተኛ ሊቀጳጳሱ 33 ጧፎችን ይዞ ወደዛ መቅደስ ይገባል ሲገባ ግን ተፈትሾ ይገባል ምናልባት ክብሪት ይዞ ከሆነ ማለት ነው ሻማ ይዞ ይገባል በሻማው ግን ከሰማይ የወረደ እሳት ይመጣና ያንን ያቀጣጥለዋል። በመቀጽበት ደግሞ እዛ ያሉት በሙሉ ባንዴ የብርሃኑ ተካፋይ ይሆናሉ። ይህ በኢየሩሳሌም የሚገኝ አስደናቂ ክስተት ነው። የተወሰነውን የኢየሩሳሌምን ቪዲዮ እናሳያችሁና ዲያቆን ሔኖክ ኃይሌ በስፍራው ተገኝቶ እጅግ የሚያስደንቀውን ታምር እንዴት እንዳገኘው ደግሞ እሱ ይገልጥልናል። አስቀድሞ ግን ሆሊፋየር ወይንም ቅዱስ ሰዓት እየተባለ የሚጠራውን የተወሰነውን ነገር ላሳያቸው።

የቅዱሱ እሳት ጉዳይ በጣም ነው የሚያነጋግረው በነገራችን ላይ አማኙም ያማኙም የማያምነውም እንኳን በዛ ቦታ ላይ የተከሰተው ነገር አረጋግጧል በጣም የሚያስደንቀው ደግሞ ከዚች በረከት ለመካፈል ከሩሲያ ጀቶች ራሱ መጥተው በዛች ስፍራ ይኖራሉ ልክ እሳቱ ከመጣ በኋላ ወደ የሀገራችን ነው የትንሣኤውን ብስራት ለዓለም የሚሰብኩት እና በጣም የሚገርም ነገር ነው ዲያቆን ሄኖክ ኃይሌ በስፍራም ተገኝቶ ነበር። ከዛ በፊት ግን እስኪ ከሐምለሰት ጋር በነበረው ቆይታ ስለ ቅዱሱ እሳት ያነሳውን ሀሳብ እንካተልና ና ደግሞ ራሱ ዲያቆን ሄኖክ 3 ሶስት ጧፍ ይዞ ስለ እሳቱ ያብራራበትንም የቪዲዮ መረጃዎች አሳያቸዋለሁ። ዓለም በጣም መነጋገሪያ ርዕሰ ጉዳይ የምታደርግበት በዓመት አንድ ጊዜ ከሰማይ የሚወርደው እሳት በኢየሩሳሌም የሚታይበት ሆሊፋየር ወይንም ቅዱስ እሳት እየተባለ የሚጠራው በጣም በሚያስጨንቅ ሁኔታ ክርስትና ወይም ኦርቶዶክሳዊነት በዓለም አደባባይ በመታየት የሚሰበክበት እውነት ነው። ተከታትለን እንመለስ፤ እንደነገርሽ የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ፣ ሰምተሻል አልሰማሽ? ከሰማይ ነው የሚወርድ ማለት እግዚአብሔር ራሱ ነው የሚለኮሰው። ላለፉት ሁለት ሺህ ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ። በደንብ ተፈትሾ ራሱን አሳይቶ ይገባል፣ መቃብር ውስጥ ወደ ጌታ መቃብር ሻማ ይዞ ማለት ነው እና ሻማ ይዞ ገብቶ ሲወጣ ተለኩሶ ነው የሚወጣ። እሳት ይወርዳል። እስካሁን ድረስ አለ አልቆመም። የትንሣኤ እሳት የሚለኮሰው እሱ ነው እና የሚገርምሽ፣ ብዙ አገራት እንደውም ለምሳሌ የሩሲያዎች ራሻዎች ጀት አዘጋጅተው ይጠብቃሉ። ኢየሩሳሌም ይጠብቃሉ ጀት አዘጋጅተው ከዛ የትንሣኤው እሳት ሲለኮስ ይሰጣቸውና እሱን ይዘው ሄደው ነው ሌሊት ላይ እዛ ትንሣኤ የሚያከብሩበት ማለት ነው። እና ይህንን የኢትዮጵያ ቤተክርስቲያንም ታምረ ማርያም ይነበባል የትንሣኤ ዕለት ሌሊት። እና በዛን ቀን አንድ ታሪክ ተጽፏል። አንድ ኢትዮጵያዊ ማክበር ፈለገ። ይህንን የጌታ የሚለኩሰውን እሳት ልሳተፍ ብሎ ሊገባ ሲል አንተ ጥቁርና ትገባም ብለው አባረሩት። ከዛ አስወጥተውት እሱ ውጪ እያዘነ እያለቀሰ ጧፉን ይዞ ውጭ ቆሞ እያለ እሳቱ እሱ ጋር ወረደ እና ውስጥ አልበራም። አለ ለሱ ነው የወረደለትና፣ ከዛ በኋላ ከሱ ተለኩሷል። በዛ እግዚአብሔር ምን ያህል ክብር እንደሰጠው አይተው ተጸጸቱ የሚለውም ያን ቀን ይነበባል። ይሄም ታሪክ እዛም አለ። በነገራችን ላይ ኢትዮጵያ የነበረበት ቦታ ሁሉ ይጎበኛል። እና እንደዚህ አይነት ከሌሎች ጋር ኢንተርሴክት የሚያደርገን ታሪክ አለን ትንሳኤ አከባበር ላይ ከዛው ጪኛ ማናደርገው እንቁላል ላይ ስዕል ስለው ስጦታ ይሰጣጣሉ። እንቁላል ውስጡ እንትና አለ አይደል? ጫጩት ጫጩት ልክ ስኳል ይሆናል። ከዛ እና ህይወት ያለው ነገር ሆኖ ግን የተዘጋ ውስጥ፣ ስለዚህ በተዘጋ መቃብር ውስጥ ህያው ክርስቶስ መኖሩ ለማሳየት እንቁላል ስል ይሰጣሉ። እኛ ሰላምታ ስንለዋወጥ ክርስቶስ ተንሳ እሙታን ባቢ ስልጣን። ክርስቶስ ከሙታን ተነሳ በታላቅ ኃይልና ስልጣን፣ አሰሮ ለሰይጣን አጋዞ ለአዳም፣ ሰይጣንን አሰረው አዳምን ነፃ ወጣው። ሰላም ሚዜሰ ሰላም ከእንግዲህ ከሆነ ፍሳው ሰላም ከእንግዲህ ሰላምና ደስታ ሆነ እንላለን። የምስራቆቹና ኦሪንታሎቹም ግብጾቹም ከግሪክ የወሰዱት ክርስቶስ አንስቲ አሊቶስ አንስቲ፣ ክርስቶስ ተነስቷል በእውነት ተነስቷል፣ ክራይስት ሪዝን ኢንዲድ ሪዝን እችኛዋ እንደ ሰላምታ አድርገው ይለዋወጣሉ። ይህንን ይመስላል። በጣም የሚያስደንቅ ነው። ዲያቆን ሄኖክ ኃይሌ በስፍራው ተገኝቶ እንዳልናችሁ ሰላሳ ሦስት የሚሆኑ ጠዋፎችን ይዞ ማለትም የክርስቶስን ሰላሳ ሦስቱን ዓመታት ምክንያት በማድረግ በስፍራው ተገኝቶ በዓሉን የመታደሙን ነገር ደግሞ እንደሚከተለው አቅርቦልናል። እካተል አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጅ የያዝኩት ቅዱሱ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በአመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል። በሰዎች ፊት ላይ ይሄዳል፣ ብርሃን አለው ግን አያቃጥልም እና በዚህ ቦታ ላይ የጌታ የትንሳኤው ብርሃን በአመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጅ የያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነው እና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራለን። በነገራችን ላይ አንድ ነገር ልጨምርላችሁ፣ ለእኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱሱ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬ ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሳኤው አደረሳችሁ። መልካም በዓል። እንግዲህ 33 ዓመት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ እንደተመላለሰ እናውቃለን። 33 ጠዋፎችን የሚይዙበት አመክንዮ እሱ ነው። 33 ደቂቃዎችን ይህ ቅዱሱ እሳት አያቃጥልም፣ ብርሃን አለው፣ ይታያል። ከ33 ደቂቃ በኋላ ግን ወደ ነበረው ወደ ቀደመው እሳትነት ይለወጣል፣ የሚያቃጥለው ወደሚሆነው፣ ወይ ደግሞ ማንኛውም ሰው ወደሚጠቀመው እሳትነት ይለወጣል። በጣም የሚያስገርም ታሪክ ነው። ሰላሶስት ደቃን ጠብቆ ሰላሶስት ነው የሚገቡት። የክርስቶስን ልደት የምናስብበት ነው። ወደ ክርስቶስ መቃብር ሊቀጳጳሱ ይገባል። ሲገባ ሻማ ይዞ ይገባል። ምንም አይነት ብርሃን አይኖረውም። ግን ከሆነ ሳት ደቀ ወይም በኋላ ግን ከዛ ከመቃብሩ የሚወጣው እሳት በሻማ ላይ ይሆናል። ሊቀጳጳሱ ያንን ይዞ ይወጣል። ለሁሉም ያድላል። ይህ ለተከታታይ ረጅም ዓመታት ሆሊ ፋየር ወይም ቅዱሱ እሳት እየተባለ በርካቶች በስፍራው ድረስ የሚገርማቸው እንደውም በአንድ ወቅት የሰማሁት ታሪክ ስላልታመነ እሳት ይዘው የገቡ ነው ወይ፣ ውስጥ ያለ ሰው ስላለ ነው ተብሎ ስለተገመተ የሞሳድ ሞሳድ፣ እንግዲህ የሩሲያ ስለላ ድርጅት ነው እንደምናስታውሰው፣ አሉ የሚባሉ ሶስት አሉ። ሲይኤ በኢንቴሊጀንስ ማለት ነው አሜሪካ ላይ ያለ፣ ከዛ ኬጂቢ ያለ ሩሲያ፣ ከዛ ሞሳድ ነው ትልቁ። ከነዚህ ደግሞ በጣም ከፍ የሚለው የሞሳድ የስለላ ድርጅት ነው፣ ሩሲያ ላይ ኢየሩሳሌም፣ እስራኤል ላይ የሚገኘው ማለት ነው። የሞሳድ ሰላዮች አስቀድሞ ይሄ ሆሊ ፋይር የምንለው ወይም ቅዱስ እሳት የምንለው ከመደረጉ ከመታየቱ በፊት ሰላዮቹ ገብተው ውስጥ አይተው ማንም ሰው እንደሌለ መነኮሳት ውስጥ ያለ ማንም እንደሌለ ካረጋገጡ በኋላ ምንም አይነት እሳት፣ ክብሪት የመሳሰሉ ነገሮች እንደሌሉ ካረጋገጡ በኋላ ሊቀጳጳሱ ወደ ቤተ መቅደሱ ከመግባቱ በፊት ፈትሸው እያንዳንዱን የስለላ መጠቀም ያለባቸው ነገሮች በሙሉ ተጠቅመው አረጋግጠው ከጨረሱ በኋላ ነው ሊቀጳጳሱ አንድ ባዶ ሻማ ወይም ጠዋፍ ነገር ይዞ ወደ ቤተ መቅደሱ የገባው። በዚህ ሁሉ ጥበቃ ውስጥ ያለ ነው መጨረሻ ላይ ከመቃብሩ ብርሃን የወጣው ምን አይነት እንግዲህ ታላቅ ታምር እንደሆነ ማሳያል። እንግዲህ ሞሳድ የመጨረሻ የሚባለው የስለላ ድርጅት ላይ ያለ ተቋም በርብሮ ፈትሾ ያየውን ከዛ በኋላ እንግዲህ የሩሲያ ቅድም እንዳለ ሔኖክ እንዳለ እንደሰማችሁ ደግሞ የሩሲያ አብራሪዎች ደግሞ አርምድ ፎርስ ላይ ያሉት ጀት ያመጣሉ። እለቱ ላይ የቅዱሱ ሰዓት በሚወጣበት ሰዓት ይጠብቃሉ። ቅዱሱ ሰዓት ከወጣ በኋላ ብርሃኑን በጠዋፍ ወይም በሻማ ይዘው ሄደው በዚያው ቅጽበት ሩሲያ ሄደው ሞስኮ ያመጡትን ከኢየሩሳሌም የመጣውን ቅዱሱን እሳት በዛ ኢየሩሳሌም ማን ነው ሞስኮ ላይ ሄደው በማብራት ከዛ የትንሳዩ ተካፋይ ይሆናሉ። ይህ ዘውትር ያለን በዚህ ደረጃ ነው። እንግዲህ የኢትዮጵያ ቤተክርስቲያንም የራሷን ታሪክ እንዳስቀምጠች ሰምተናል። ጥቁሩ አትገባም ተብሎ ከተባረረ በኋላ ብርሃኑ የእሱ ላይ ብቻ ነበር የበራው። ኢትዮጵያዊ ነው። በአንድ ወቅት የነበረ ታሪክ ነው። በታምበረ ማርያም በዛች ዕለት ይነገራል። አላስገባም በጥቁርነቱ አላስገባም ወደ ቤተ መቅደስ ብለውት እሺ ብሎ ከደጅ ቆመ። ግን መብራቱ የበራው የእሱ ጧፍ ላይ ነው። ይህ በጣም አስደናቂ ነው እና ዓለም ያየው ፀሐይ የሞቀው እውነት ነው ነው አመናችሁም አላመናችሁም ኦርቶዶክስ ሆናችሁ አልሆናችሁም፣ የትኛውንም ነገር ውሸት ነው በሉ ትርክት ነው በሉ፣ ዓለም ያወቀው ፀሐይ የመውቀው ሚዲያዎች የተቀባበሉት አሁንም ሰርች ብታደርጉ የምታገኙት ከሰማይ የወረደ በኦርቶዶክስ ቤተክርስቲያን ስርዓት ከዓመት አንድ ጊዜ ከሰማይ የሚወርድ እሳት ነው እና በጣም የሚገርም ታሪክ ነው። ብንችል እግዚአብሔር ቢፈቅድ ሄደን ባየን ባንችል እንኳን ያንን ክስቶች በማየት ማመን አለብን እና በጣም የተደነኩበት ታሪክ ነው። ሌላ እንግዲህ በዓለ ሐምሳ እንግዲህ መጥቷል። ክርስቶስ ተንሰአ ሙታን ይባላል። ምንድን ነው ክርስቶስ ተንሰአ ሙታን ማለት? እስኪ እሱን ደግሞ እንደሚከትለው እናድምጥ። ክርስቶስ ተንሰአ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አገአዞ ለአዳም ሰላም እምዝ የሰ ኮነ ፍስሀ ወሰላም እያል ነው ሰላምታ የምንለዋወጠው። ይህን ሰላምታ ክርስቲያኖች በየቦታው ብንለዋወጠው ጥሩ ነው። እንደ በመግቢያችን ላይ እንዳልነው ቅዱስ ኤፍሬም ሶሪያዊ ለሚያገኛቸው ሰዎች በሙሉ እንደምን ዋልክ እንደምን አደርክ ሲባል ክርስቶስ ከሙታን ተነሳ እያለ ነበረ መልስ የሚሰጠው። ልክ እኛ እግዚአብሔር ይመስገን እንደምንለው ማለት ነው። ምክንያቱም የክርስቶስ ከሙታን መነሳቱ ለቅዱስ ኤፍሬም እና ለሌሎችም የትንሣኤው ዋጋ ለገባቸው ቅዱሳን በሙሉ እንደ ቀላል እንደ አንድ ቀን ክስተት ብቻ የሚታለፍ አይደለም እና በዚህም ወቅታት ውስጥም በእንደዚህ አይነት መልኩ ሰላምታውን ብንለዋወጥ ጥሩ ነው። ምስክርነትም ጭምር ነው። ክርስቶስ ተንሳ ሙታን ክርስቶስ ከሙታን ተነሳ እያልን ነው የሞትን ስልጣን አጥፍቶ የመቃብርን ኃይል አሸንፎ ሞትን በሞቱ ገሎ ህይወትን ሰጥቶ የምንፈራውን መቃብር ወደ እግዚአብሔር መንግስት የምንሄድበት ድልድይ ያደረገው። ስለዚህ ክርስቶስ ተንሥአ እሙታን አለን። በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን የተነሳው አነሳሱ እንደ ሌሎቹ አልነበረም። እርሱ በራሱ ስልጣን የተነሳ ታላቅ ነውና በታላቅ ኃይልና ስልጣን አለን። አሰሮ ለሰይጣን አለን። ሰይጣንን አሰሩ በዛች መቃብር ውስጥ ሌሎች ነፍሳትን እየያዘ ነፍሳቸውንም ደግሞ ወደ ሲኦል እያወረደ ይገዛበት የነበረበትን ቦታ እንዲቆም አደረገው። ዛሬ ሰይጣን እኮ መቃብር ቦታን እንደሚፈራው ታውቃላችሁ። መቃብር ቦታ አሁን እኛ ስንሄድ እንሳቀቃለናል፣ ሰይጣን አለ እያለን። መቃብር ቦታ ላይ እንዴት ሰይጣን ይኖራል? መቃብር እኮ ድል የተደረገበት ቦታ እንደሆነ ስለሚያውቀው፣ እንዲያውም ሰይጣን በጣም ነው የሚፈራው መቃብር ቦታ። ስለዚህ አሰሮ ለሰይጣን እንላለን። አገአዞ ለአዳም አዳምን ደግሞ ነጻ ወጣው። ይሄ ሁሉ ዋጋ የተከፈለው ለአዳም ነበር። የሞተው ያንን ሁሉ መከራ የተቀበለው ለፈጠረው ለአንድ ነፍስ ለሆን ለአንድ ነፍስ ብሎ ከሙታን መካከል ከተነሳ እንግዲህ አስቡት። የአዳም የክርስቶስን የበደለው በደል ክርስቶስ ፍቅሩን ለማሳየት ይሄንን ጥግ ያክል እንደሄደው ሁሉ ለአዳም ካደረገለት ደግሞ ለኛ ያጎደለብን ምንም ነገር የለም። ለምንድን ነው እኔን ስለማይወደኝ ነው ወይ የማይወርደው የማይወለደው ካላችሁ ክርስቲያኖች ክርስቶስ ተነሳ ብለን በምናከብርባት በዛች ሌሊት ላይ ክርስቶስ ላንተ ብሎ የወረደው ላንተ ብሎ የ ከመውረድም ባለፈ ስጋውንና ደሙን የሰጠባት የቅዳሴውን ጸሎት የምናድርገው ለዛ ነው። መውረዱን ስጋውን ደሙን ይዘን በመግባታችን ስጋውን ደሙን ደሞ በማቀበላችን ላንተ ሲል የከፈለውን ዋጋ ለማሳየትም ጭምር ተብሎ ነው። ስለዚህ አጋዞ ለአዳም እንላለን። አሰረው ለሰይጣን አጋዞ ለአዳም ሰላም እሚዝ የሰ ኮነ ፍሳወ ሰላም ሰላምን አደረገልን። ከዚህ በኋላ ደስታና ሰላም ነው አለ። ከክርስቶስ ትንሳኤ በኋላ እኛ ራሳችን ካልበጠበጥንና እኛ ራሳችን የትንሳኤውን ዋጋ ካላሳነስን በቀር የክርስቶስ ትንሳኤ ለኛ የሰላም የድህነት እንዲሁም ደግሞ የፍስሐና የደስታ ለመጪ አምሳ ቀናት ኦርቶዶክሳውያን የሚቀያየሩት ወይም የሚለዋወጡት ሰላም የሚባባሉበት ቃል ነው። ክርስቶስ ተንሳአ ሙታን ክርስቶስ ከሙታን ተነሳ፣ በአብይ ኃይሎ ስልጣን በታላቅ ኃይልና ስልጣን፣ አሰሮ ለሰይጣን ሰይጣንን አሰረው፣ አገአዞ ለአዳም አዳምን ነጻወጣው ሰላም፣ ሰላም፣ ሰላም እንዲሁ ኮነ ፍሳው ሰላም እንዲሁ ሰላምና ደስታ ሐሴት ሆነልን እያልን ለሚመጣው ሐምሳ ቀናት ወይንም በዓለ ሐምሳ ወይንም ርደተ መንፈስ ቅዱስ የምንለው የመንፈስ ቅዱስ መውረድ ለሐዋርያቱ የመገለጡ መንፈስ ቅዱስ የታየበት ጊዜ እስኪደርስ ያለበትን የሐምሳ ቀናት ሰላምታችን ይህ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ስንሆን ይህን ሚስጢር እናቋለን እንረዳዋለን። በድጋሚ እንኳን አድረሳችሁ ክርስቶስ ተንሳ ሙታን ብያለሁ። በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሓ ወሰላም። ሀገር ውስጥ፣ ከሀገር ውጭ ያላችሁ በስደቱ ዓለም የምትገኙ ቶች፣ ወንድሞቼ፣ እናቶች፣ አባቶቼ በዓሉ የሰላም የፍቅር ደስ ያደርግልን። ደግሞ ክርስቶስ እንደተነሳ እንዲሁ ደግሞ ለባለ ዕርገቱ እንዲሁ ለመንፈስ ቅዱስ ርደት አምላከ እስራኤል ያድርሰን። በመካከል እንግዲህ አጋማሽ ላይ ምልዓተ ጉባኤ ቅዱስ ሲኖዶስ ስብሰባዎች የሚኖሩ ይኖራሉ ከዛ ጋር የተገናኙ በወቅቱ ደግሞ የምናቀርብላችሁ መረጃዎች ይኖሩናል። በስፋት የምናነሳቸው ብዙ ጉዳዮች ደግሞ በዓለ ሃምሳ ላይ ያሉ ሐሴት የተሞላንበት ደስታ ያገኘንበት ክርስቶስ ከሙታን መካከል ድል አድርጎ መቃብርን ፈንቅሎ የተነሳበት ይህ በዓለ ሃምሳ ላይ የምንገኝበት የትንሳኤ ዋዜማ ላይ እንገኛለን። በመሆኑ መረጃውን አዳርሱ። ወንድማችሁ ልውል መብራቱ ነኝ። ያሮስን ምርጫ ካደረጋችሁ በቀን ሁለት ጊዜ ኦርቶዶክሳዊ የሆኑ መረጃዎችን ከማስረጃ ጭምር ያቀርብላችኋለሁ። ላይክ አድርጉ፣ ሼር አድርጉ። ከ314 በላይ ባፈራኑ የቲክቶክ አካውንታችንም ደግሞ ብትገቡ አጫጭር መረጃዎችን በስፋት ታገኛላችሁ። ላይክ አድርጉ፣ ሼር አድርጎ ተሰነባበትኩኝ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።